መብራት ሲመጣና ሲሄድ የሚሆነው በጥቂት ነገር አላህን ስብሓነሁ ወተዓላ ማመስገን እንዲሁም የማንወዳቸው ክፉ ነገሮች ሲደርሱብን ጥቂትም ትንሽም ቢሆኑ ወደ አላህ መመለስና ትዕግስት ማድረግን መለማመድ ያስፈልጋል። ለዚህም ሲባል ያለፉ መልካም ትውልዶች የሚደርስባቸውን ትንሽ የምትባል ችግር ሙሲባ ጌታቸው ዘንድ ይተሳሰባሉ፣ ወንጀላችን ይታበስበታል ትግስት አድርገን ምን እንዳናገኛለን፣ ብለው በማሰብ እንደ ሙሲባ ይቆጥሩት ነበር። እንዲሁም ትንሽ ጸጋ ሲያገኙ በዛች ነገር አላህን ያመሰግኑ ነበር። ከእጃቸው የምትወድቅ ብዕር እንደ ሙሲባ አድርገው በመቁጠር ጌታቸው ዘንድ ወንጀል የሚያሳብስላቸው ነገር መሆኑን ያምኑበታል። በተመሳሳይ መልኩ መግቢያ ላይ እንዳልኳቸው ብዙ ጊዜ አገራችን ላይ የሚስተዋል ነገር ነው። በተደጋጋሚ መብራት ሲጠፋ በተደጋጋሚ መብራት ሲመጣ ሰዎች ሁለት አይነት ስሜቶቻቸውን በጩኸት ነው የሚገልጹት። መብራት ሲሄድ ያላቸውን መማረር፣ ያላቸውን የደረሰባቸውን ችግር በጩኸት ይገልጻሉ። በተመሳሳይ መብራት በሚመጣ ወቅት ሰዎች ብዙ ክንዋኔዎቻቸውን ያከናውናሉና ደስ ይላቸዋል። በዚህ ወቅት በተመሳሳይ መልኩ የደስታ መግለጫቸው ጩኸት ሲሆን እንታይ ይታያል በተመሳሳይ ጩኸት ሲሆን ይታያል። ይሄ አንድ አማኝ ሊያደርገው አይገባም። የሚያስደስተው ነገር ትንሽ የሚሆን ትልቅ አላህን ሊያመሰግን ይገባል። የሚደርስበት ችግር ካለም ካላህ ነው በብሎ በማሰብ መሰበር፣ መታገስና ከምላሱ መጥፎ ነገሮች እንዳይወጡ በአካሉ መጥፎ ነገሮችን እንዳይተገብር እራሱን መግዛት ይኖርበታል። ወሰላሙ አለይኩም ወረህመቱላህ